ዳኒ፣ ዳኒ፣ የምር ጆሲ መጣ። ምን እያደረግሽ ነው? ሰላም፣ ምን አደረግኩኝ? ጆሲ፣ ምን እያደረግሽ ነው? ይሄ ብቻ ንገሪ፣ ምን ጆሲ ጓደኞች ንድ ምንም የሚያመጣው ነገር እዚህ ጋር ማንም ማለት ነው። እኔ ከማድረገው ነገር አንዳችን ሰው ሊያስቆመኛችላ ገባሻልአለሁ በቃ ሌላ ጊዜ እደውላለሁ። ሰላም ሰላም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ይብዛልኝ። ባላችሁበት በፍቅር በጤና በደስታ እንዳላችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቼ ላችኋለሁ። ቤተሰቦቻችን ጆሲ ወጣ ብሏል እና እሱ እስኪመጣ እኔ መግቢያውን ሰርች የተጠብቀው ታይም እንጠቀም ብዬ ነው። እና ቤተሰቦቻችን ይሄን ሁለት ቀን ጠፍተናል፣ በጣም ናፍቃችሁናል። እናንተም እኛን እንደናፈቃችሁን ተስፋ አለኝ። ዛሬ እንግዲህ እናንተ በሚያዝናና በሚያስተምር አዲስ ለየት ያለ ቪዲዮ መጥቼ ላችኋለሁኝ። ይሄ ቤት እየተንቀሳቀሰ አይደለም፣ ፋሚሊ ምንድን ነው? እንዲ ገባኛል። አልቻለም እና ሁላችሁም ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አግዙም፣ ቻናሉን አንቀሳቅሱ። ቲቲ ቤተሰብ እና ውድ ፋሚሊዎቻችን እንዳልኳችሁ ናፍቃችሁ ነበር። በጣም በጣም ናፍቃችሁናል እና በአንዳንድ ችግር ምክንያት መምጣት ያልቻል ነው። ከዚህ በኋላ አንጠፋም፣ በየቀኑ እንደርስላችኋለን። እናንተ ዛሬ ምን አይነት ቪዲዮ መሰለ ሮዚ

ችግሬ ለምን የደውለት አሉ። የሚገርምሽ ነገር ማለት ነው፣ ከሩቁ ድምፅሽና ማዕዛሽ ሳለኝ እሱ እንዳልነበረ እሱ ቢኖር ኖሮ አልመጣም። ቪዲዮ እየሰራሁ ነበር ነው። እንደው ኦሬንጅ መኖሩ ራሱ ለኔ በጣም ትልቅ ነገር ነው። ቁጭ በዚህ አጋጣሚ እውነታውም ኦዲንስ የሚያውቃል። እሱም ጆም ሲያዩ ደግሞ ይገባዋል ብዬ አስባለሁ። ልደውልለት አንዴ፣ ቆይ፣ ምንም አይሰራም። ጣፋጭ አንቺ ካለሽ ጎበቄ ነው ነው። ነይ ቁጭ በይ እባክሽን። ምንድን ነው እንደዚህ መሆን? እንደዚህ ማማር? እንደዚህ ውበት ከየት የመጣ ነው በእናትሽ እንደዚህ እንደ ሴቶች አጉል አጉል መሽኮርመም ምናምን በመሞከርሽ በጣም ያሳፍራል ጌታ። አይ መሽኮርመም እኮ አይደለም፣ ግን ደግሞ ቪዲዮ ምናምን እየሰራሁ ስለነበር እኮ። ቪዲዮም ሰራሽም አልሰራሽም ለኔ ምንም የሚለውጠው ነገር አይኖርም። ግን ዛሬ የመጣሁበት ዋነኛ ቁም ነገር ጆሲን ካገኘሁት አገኘሁት ብዬ ነበረ። ነገር ግን በዚህ ዝም ብዬ ሳልፍ ነው ማዕዛሽ ከሩቄ ሳቢ እና እሱ አይኖርም ብዬ ነበር። እንደውም ያሰብኩት የነበረው ሶ ዛሬ በግላጭ አገኘሁሽ ማለት ነው። እኔ ማለት እያወራክ ያለ ነገር ምንም አልገባኝም። ቪዲዮ ለመስራት ጆስ እየመጣ ሆነ ብሎኝ ነበርና ቪዲዮ ጀምሬ ጠብቁኝ። አሁንም እንደነገርኩ ሻትሽ ኮርሜ እኔ እሱን ነው የምፈልገው። ከዚህ በኋላ ለማደርጋቸው ነገሮች ሳደረጋቸው ነገሮችን ሊገቡሽ ይችላል። ገባሻ? እስከዛው ግን ምንድን ነው የሚበላ ነገር የለም። ምንድን ነው አልሰራሽ ውሃ ምናምን ብዬ ላምጣልሽ? አያይ ምንድን ነው ሰላም፣ የምታረጊው ነገር ውሃ ምን ይሰራል? በእናትሽ ውሃ ውሃ እኮ በቃ ድሮ ቀረ ውሃ። እኛ ድሮ የሚገርምሽ ነገር ስንማር ኤሌመንታሪ ምናምን በረዶ ምናምን ነው። አሁን ላይ ምናምን ላምጣልህ? ወይ እኔ ታምም ያለው እንዴ? ሰላም፣ እኔ አንቺ ለማገኘት ነው የመጣሁት። አይገባትም እንዴ ልጅ? ኖርማሊ ግን እስኪ ብላክ ምናምን ጎርደን ካለ አምጪልኝ። የለም እሱ እዚህ የለም። እሺ፣ ውሃ ምን ይሰራል?

ሰላም ያምጫ አምጪው አቀበኝ። እጄን እኮ ትንሽ ስላመመኝ። አንቺ እንደ ሴቶቹ እንደ ሌሎቹ ሴቶች አትሽኮርምም፣ በእናትሽ ምንድነው? የሚገርምሽ ነገር ይሄ ውሃ ማለት ነው ለኔ ውስኪ ነው። ምክንያቱም አንቺ ክስታምጪ ሁሉ ነገር ይባረካል። አንቺ ውሃ ማጠጣለሁ እኮ። ምንድነው እንደዚህ የምትሆኝ ጆሲ? ምንድነው የምትይው? ውፋ ቁጭ በይ። በእናትሽ ምንድነው ሰላም ጆሲ መጣል መጣ። ምንድነው የሚቀየር ነገር አለ? ልታሳብጂ ነው እንዴ? ለምን ይመጣል ምክንያት? እሺ ለምን ነው እኔ አንቺን ለሌላ ነገር መጋበዜ ምናምን ነገር አስደበረሽ? በጣም ትዕግስት እኔ የተፈታተንሽ ነው የምሬ ነው። ቁጭ በይ በቃ፣ ይሄ ነው የሚያምርብሽ። መደወልም አልደም አለመደወልም እኔ ነኝ የሚፈቅድልሽ ገባሻ በቃ እኔ ደግሞ የመጣሁበትን ነገር ነግረሽ እሄዳለሁ። አጉል እንጣጥ እንጣጥ ማለትሽ ምንም ለኔ ተራ ነገር ነው። ስለዚህ ደግሞ አርፈሽ ተቀመጭ። አላስ በቃ ቁጭ በይ፣ እራስሽን ፈታ አድርጊው። ሰላም

ብቻ ምንድን ነው ልስበረው ልስበረው ስልኩን ሱቅ ደርሼ ልምጣ ቁሚ አንድ ጊዜ ሰላም በቃ በቃ ብቻ ላስተካክልልሽ ሰላም አልፈልግም ነገሮችን በሀይል እንዳደርግ ነው የምትፈልጊው

ምንድን ነው? ምን ሁነሽ ነው የምትንቀጠቀጪው? ቆጨ ላይ ነገሮችን በኃይል እንዳደረግ እያስገደድሽ ነው። ለአንዴና ለመጨረሻ ጊዜ ነው እየጠየኩሽ ያለሁት። ለአንዴና ለመጨረሻ ጊዜ ነው እንደዚህ አይነት ጥያቄ እየጠየኩሽ ያለሁት። የትም አታልፊም። አታልቅሽ እኔ ጋር ነው የምትጠል ከዚህ በኋላ የምሬ ነው እሱም ቢመጣ ምንም አይመጣም ነግሬሻለሁ ዝም በይ በቃ ኖርማል ነው እጅሽ ልቀቂ የመጨረሻ ነገር ነው እየነገርኩሽ ያለሁት ው ሰሚኝ ጆሲን ብትይ ጓደኞችን ብትይ ኤንድን ብትይ ምንም ያመጣው ነገር የለም እዚህ ጋር ማንም ማለት ነው እኔ ከማድረገው ነገር አንዳችም ሰው ሊያስቆመኛ ይችልም ገባሻ ሰላም፣ ተረጋጊ። ዳኒ ነኝ። እግዚአብሔርን እናቴን፣ ዳኔ ነኝ። ይቅርታ፣ ማርያምን ይቅርታ። እንደዚህ ያላሰብኩትም ነበር። እሺ፣ ተረጋጊ ነው እኮ ፕራንክ ደውሎልኝ ነው ጆሲ ፕራንክ አርጋ፣ ሰላም ብቻዋን አንተ ቤት ምናምን ያለውን ነገር ሁሉ የነገረኝ እሱ ነው። ይቅርታ ይቅርታ፣ ከዚህ በኋላ አይደቀኝም። ስለዚህ እኔ ምርጥ ነገር እነግርሻለሁ። እሱ ይቅርታ ው ቅርታ ዳኔ ኔ ለማንኛውም፣ አስጨነኳት፣ ይቅርታ ሰው ብያለሁኝ። የሰላም ዬ ሌላ ነገር አታስቡ። እስካሁን የነበረው ፕራንክ አርጋ ተብዬ የነበረ ሰውን የላከኝ የራስሽ ጓደኛን የላከኝ እኔ እንበቀለው በቃ እግሬ ሁሉ ተንከተከተ። ስለዚህ እሱ ያሰበውን ሀሳብ አንቺ ጋር ሆነን ለምን ፕራንክ አናደርገው? እሱ ቀላል ነገር ነው ለእኔ ተይው። ፕራንክ እኔ ብዙ ጊዜ ታውቃላችሁ አይዲያዎችን ክሬት የማድረግ አቅሙ አለኝ። ስለዚህ እሱ አይደል ያመጣው ይሄን ነገር፣ አንቺ እዚህ ጋር ትቀምጫለሽ። ከዛ ጆሴ ሲመጣ እኔ እንዳለው አድርገሽ ታስመስያለሽ። እሷ አይደል የላከኝ የምር ስሬስ አድርገሽ ትነግዷለሽ ማለት ነው አግኝተሽኛል። ስለዚህ አንቺ እዚህ ጋር ትሆኛለሽ፣ አንዳንድ ዕቃዎችን እናስተካክለን። እኔ ወጣለሁ፣ አንቺ ብቻሽን ትሆኛለሽ፣ ግን አስመስይ። በደም እኮ ይቅርታ፣ መታሽኝ እኮ ይቅርታ። ለማንኛውም ቤተሰብ ተስማምታ ሰላም፣ በሐሳቤ ወደ ማስተካከል። አይዞሽ፣ አሁን ተስማምተሻል በሐሳባችን ስለዚህ ወደ ጆሲ ማስጨለል እንደውም ባለፈው ትዝ ይልካል፣ ዚህ ጋር ፕራንክ ያደርገኝ ሴት አቅፎ ምናምን በቀለዋለሁ። ዛሬ ይበቀለ ነው። ግን እንደዚህ እሺ ምን እንደዚህ እኔ አንድ ቀን እዚህ ከባድ ፕራንክ አድርጌ አላውቅም። ያ የዚህ ሰውዬ ስሙ ማን መሰለሽ? ስንታየሁ ይባላል። እሺ ስንታየሁን በደንብ ቀፊው። አንቺ ትልቅ ሰው አሁን ነቃ በይ። ይሄ ማነው? ዳኒ ነው። በቃ እሺ። ዳኒ እሺ። ፒስ። እንደዚህ ሽፍን ተሸፈኝ። እኔ ሙሉ በቃ ቢዝ ልክ ሲመጣ ማለት ነው። እንትን ሚስኮል ብቻ አርግልኝ አንተ። ከዛ ነው ማውራቴን ጀምራለሁ። ጁስ አሁን እኔ የሚያውቀው እኔ ፕራንክ እየተደረኩ እንደሆነ ነው። እና ቀይሬዋለሁኝ ካሜራ ሳይ ምናምን እኔ ምንም አይገርመውም። ምክንያቱም እሱ ፕራንክ እያደረገ እንደሆነ ነው የሚያውቀውና አሁን እግዚአብሔር ይስጠው ዳኒ ቀይሮልኛል፣ ነግሮኛል። እና ካሜራ ሴ ምንም ስለማይመስለው አንተ እዛ ጋር ቁጭ ብለህ ጠብቀው። ልክ እሱ ሲመጣ ተነስተህ ካሜራውን ይዘህ ትመጣለህ ማለት ነው። በቃ ይህ ሰውዬ ግን ተመችቶኛል። ቤት ትልቅ ሰውዬ እንዴት ነህ ዳኒ? ዳኒ የምርጆ። ሲመጣ መጣ፣ ድምፁ ሰምቼዋለሁኝ፣ ድምፁን ሰምቼዋለሁ። ተነስቷ

ዳኒ፣ አንተ እኔ ለፕራንክ ብዬ ብልክ እንደዚህ ታደርጋለህ? ሰላም፣ እንደዚህ ታደርጊያለሽ አንቺ? ከአንቺን አልጠብቅም በፈጣሪ ስም ተነስ! በቃ ውጣ! ተነስ ውጣ! ዳኒ፣ አሁን እሱን ተወው፣ እሱን ተወው፣ ተነስ ውጣ! በቃ ተነስ! ተናዷል፣ በጣም የሚያደርገው ነገር አይታወቅም። ተነስ ውጣ! በቃ ተነስ! ተናዷል። ሊዋሰማ ምንም ሱን በቃ ሌላ ጊዜ ይደውልሃለሁ። እንዴ ጆሲ፣ እንደዛ ፕራንክ ታስደርገኛለህ ዳኒ? የምር የምር እንትን ባይሆን ኖሮ እኔ እኔ በቃ አልጋውን ሰበረ ነው።

እ እኔ ለምን ለቀልን ይቀልልኩ አንተ እኔን ፍራንክ ልታረገኝ ነበር በአንተ ቤት። ከዛ ማለት ምን ማን ነው ማን ነው በቃ ነገር አንተ ገና እንደዚህ ይደረጋል እንደዚህ ይደረጋል፣ እንደዚህ ይደረጋል ወይ? አልገባሽም እኔ ቅድም በጣም በዚያ ነገር የሚያስጠላው በጣም አንተ ስታደርገው ቀላል ነው፣ እሱ ሲያደርገው ቀላል ነው፣ እኔ ሳደርገው በጣም ከባድ ነገር ነው። እ ለምን እንደዚህ ይቻላል? እንደ አሁን ይቅርታ ብለኝ ይቅርታ

እዚህ ጋር አንደቆም ሰላሜ፣ ለምንድነው? ሀሳብ ይቀየርኩ። ለምን አሳዘኖች ተጨነቀች? ከዚህ በፊት እንደዚህ ብራንክ አረካት፣ ዝም አለ። አስቸገርካት፣ ዝም አለ። ማታ እንደዛ አረክ፣ ዝም አልኩ። እችን የመሰለች ቁልጅ ደግሞ መተባበር ንፉግነት ነው አለመተባበርነት፣ ምትለው ነገር አለ። በዛ ላይ ደግሞ እንደዚህ እንቧዘራፍ አትበል። እኔንም እሷንም ፕራንክ አድርገኝ ባለፈው ፕራንክ ያረገን ኤንዲጋ ኤንዲጋ አንተ በቀገልሁክ ነበር እንደዚህ እንደዚህ አልከተከተው ደው ነግሬዋለሁኝ፣ እንዲጋ ፕራንክ ያረጉኝ ጠብቅ፣ ብየዋለሁ። ማን ነው እሱ? ቀን እንሰራለን። ለማንኛውም ጠመቻችሁ፣ ዳኒ ሀሳብ መቀየረ። ያው አሳዝነኝ ነው አሳዝነኝ፣ እናቴ ምንም ማድረግ ነው። ባልጠበኩት መልኩ እንደዚህ ጉድ ሰርተውኛል። እስካሁን ድረስ ውስጤ በጣም አልተረጋጋም ማለት ነው ግን ሁለታችሁም ጠብቁ። ዱላ እየያዙ ግን እያስፈራራን ነው። ብቻ ቤተሰብ በደንብ በደንብ በደንብ ተበቅለነዋል። በቃ እኩል እኩል ሆኖናል። ከዚህ በኋላ ቅጣት ነው የሚባለው፣ አይደርስብሽም፣ አትደርሽበትም። በቃ በሰላም በፍቅር በመተሳሰብ ምንም እኔ ፕራንክ ለማድረግ ስመጣ ፕራንክ ስደረግ ስሜቱ ከባድ ነው፣ ግን ይመቻችሁ። በ ግን ሰላሚ ጎንደግበር አለብሽ ተግዳደርሽ ምን ችግር አለ። እና ቤተሰቦቻችን እስካሁን አብራችን ስለነበራችሁ እናመሰግናለን። በሌላ በአዲስ ቪዲዮ እስከምንገናኝ ቸርቆዩ እንወዳቸዋለን።